ሰላም ጤና ይስጥልኝ ውድ የአዲስ ዜና ተከታታዮቻችን፣ ይህ የእሁድ ጥንቅራችን ነው። ከሁሉ አስቀድመን ከልብ የከበረ ሰላምታችንን ካያላችሁበት ይድረሳችሁ እያልን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎችን እንጠቁማችሁ። አንድ ትሪሊዮን ብር እዳ መንግስት አንድ ትሪሊዮን ብር እዳ አለበት። የኢትዮጵያ ንግድ ባንክ በሰፊው የምናየው ይሆናል። የእጃችሁን አንሱልን፣ ተቋሙ በአሜሪካ ለጦርነቱ በሙሉ ተዘጋጅተናል አሜሪካና ሀገሮቿን ለመፋለም መፋለም በጭራሽ አንፈራም የኢራን ንግግር አብራችሁን እንድትቆዩ የድጋሚ የአክብሮት ጊዜያችን ነው በእየለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ በቅድሚያም አንድ ትሪሊዮን ብር እዳ መንግስት አንድ ትሪሊዮን ብር እዳ አለበት የኢትዮጵያ ንግድ ባንክ የኢትዮጵያ ንግድ ባንክ የስምንት ወራት የሥራ አፈጻጸም በተመለከተ ለሕዝብ ተወካዮች ምክር ቤት የመንግሥት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊዮን ብር ዕዳ የመንግሥት መሆኑን አስታውቋል። የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የባንኩ ፕሬዚዳንት አቶ አቤ ሳኖ እንደገለጹት የባንኩ የብድር ክምችት 1 ነጥብ 393 ትሪሊዮን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም 1 ትሪሊዮን ብር የመንግስት ዕዳ መሆኑን ገልጸዋል። የባንኩ ጠቅላላ የብድርና ቦንድ ክምችት መጠን ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑን ተጠቁሟል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደ ብድር 66.7 በመቶ ያህሉን በመሸፈን የአብላጫውን ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑንም ተገልጿል። ባንኩ ከነበረው አጠቃላይ ብድር ለግል ዘርፉ የሰጠው ብድር 8 በመቶ ብቻ ነበር። የተቀረው 92 በመቶ በመንግስት የተወሰደ ነው። መንግስት ከወሰደው ብድር 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው 2 በመቶ ብቻ በ11 እና በ12 በመቶ የወለድ ምጣኔ የተሰጠ ብድር ነው ብለዋል። እንደ ሪፖርተር ዘገባ መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙን እና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱ ታውቋል። እጃችሁን አንሱልን ተቃውሞ በአሜሪካ በመላው አሜሪካ የዶናልድ ትራምፕ ፖሊስ የተቃወመው ዜጎች ሰላማዊ ሰልፍ አደረጉ። በርካታ ሰዎች በአሜሪካ እና በአውሮፓ ምድር የትራምፕን አስተዳደር ተቃውሞው ወደ ጎዳና ወጥተዋል። በሐምሳዎቹም የአሜሪካ ግዛቶች ተቃውሞ የተቀሰቀሰ ሲሆን ሰላማዊ ሰልፈኞቹ እጃችሁን አንሱ ሃንድስ ኦፍ የሚል ድምፅ በማሰማት የሪፐብሊካኖችን አስተዳደር ኮንነዋል። ተቃውሞ ፕሬዚዳንት ዶናልድ ትራምፕ ላይ ብቻ ሳይሆን ቢሊነሩ እና የትራምፕ ቁልፍ አጋር ኤለን መስክ ላይም ያነጣጠረ ነው። እንደ ሲኤንኤን ዘገባ ሚሊዮኖች በተቃውሞ ላይ ተሳትፈዋል። በሐምሳዎቹ የአሜሪካ ግዛቶች እና በአለም አቀፍ ደረጃ በዲሞክራሲ ደጋፊዎች በተዘጋጀው ሰልፍ ላይ የአሜሪካውያን መብት እና ነጻነት ተነፍጓል የሚል ድምፅ ተሰምቷል። ከ1400 በላይ የእጃችሁን አንሱልን ሃንድስ ኦፍ መጠነሰፊ ተቃውሞ በፌዴራል መስሪያ ቤት ህንፃዎች በኮንግረስ ቢሮዎች፣ በማህበራዊ ደህንነት ዋና ጽህፈት ቤቶች፣ በፓርኮች እና በከተማ አዳራሾች ተደርገዋል። ኢኮኖሚ መብት፣ አስተዳደር፣ የስልጣን በቱጃሮች እጅ መውደቅ እና በርካታ ጉዳዮች በዚህ ተቃውሞ ተንጸባርቀዋል። ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ግዙፉ ተቃውሞ ሆኖ መመዝገቡ ሲኤንኤን ዘግቧል። ኢራንና አሜሪካ ለጦርነቱ በሙሉ ተዘጋጅተናል። አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም እነርሱን ከመፋለምም አንዲት ስንዝር አናፈገፍግም። ይህ የኢራን እስላማዊ ዘብ ጦር አይአርጂሲ ዋና አዛዥ ትናንት ቅዳሜ መግለጫ ነው። በአሜሪካ እና ኢራን መካከል ያለው የጦርነት ጉሰማ ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ግራሺያ የጦር ሰፈሯ እያጓጓዘች ትገኛለች። ትራምፕ ከሁለተኛው የዓለም ጦርነት በኋላ ግዙፉን ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነቱ ነጋሪቱም በሁለቱም በኩል እየተደለቀ ነው። ተመልካቾቻችን ለዛሬ የያዝንላችሁን ንርሰ ጉዳዮች እዚህ ላይ ቋጭን፣ ላይክ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋራ ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።